መጽሐፈ ሲራክ ምዕራፍ 17 እግዚአብሔር አዳምን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዘመንን፣ ቀንን በቁጥር ሰጣቸው። በውስጧም ያለውን ፍጥረት ሁሉ አስገዛቸው። እየራሳቸው ኃይልን አሳደረባቸው፣ በምሳሌውም ፈጠራቸው። ፍጥረቱ ሁሉ ይፈሯቸው ዘንድ እንዲፈሯቸው አደረገ። ከብቶችንና አውሬዎችን፣ ወፎችንም ይገዟቸው ዘንድ እንዲገዟቸው አደረገ። አንደበትንና ቃልን፣ ጆሮንና ዓይንን በሚያስቡ ገንዘብ ልቦናንም ሰጣቸው። ጥበብን ማወቅንም አጠገባቸው። ክፉንና በጎን በጎንም አሳያቸው። የስራውን ገናናነት መፈራቱንም ያሳያቸው ዘንድ በልቦናቸው ፍርሃትን አሳደረባቸው። የከበረ ስሙን ያመሰግኑት ዘንድ የስራውንም ገናንነት ይናገሩ ዘንድ ፍርሃት አሳደረባቸው። ጥበብን ሰጣቸው፣ የሚያድናቸው ሕጉንም አወረሳቸው። ለዘላለም ጸንቶ የሚኖር መሀላንም ተማማላቸው፣ ፍርዱንም ነገራቸው። የጌትነቱንም ገናንነት አይኖቻቸው አዩ። ከኃጢአቱ ሁሉ ተጠበቁ አላቸው። የጌትነቱንም ቃል ጆራቸው ሰሙ። ሁሉንም ባልንጀራችሁን ውደዱ ብሎ አዘዛቸው። ስራቸውም ሁልጊዜ በፊቱ ነው፣ ከዓይኖቹም የሚሰወሩበት የላቸውም። ለአሕዛብ ሁሉ ነገስታቱን አነገሰላቸው፣ እስራኤል ግን የእግዚአብሔር እድል ሆነ። ስራቸውም ሁሉ በፊቱ እንደ ፀሐይ ነው፣ አይኖችም ሁልጊዜ ስራቸውን ያያሉ። ኃጢአታቸውም ከእሱ አልተሰወረችም። በደላቸውም ሁሉ በእግዚአብሔር ፊት የተገለጠ ነው። የሰው ምጽዋቱ ከእሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ አይን ብሌን ትጠብቃታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል የኀጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን ምክንያት ሰጣቸው፣ ተስፋቸውን ያጡ ሰዎችንም ደስ ያሰኛቸዋል። በንስሐ ወደ እግዚአብሔር ተመለስ ኃጢአትንም ተዋት ኃጢአትህ ተመልሰህ በፊቱ ተለማመጥ ፈጽመህ ከኃጢአትህ በንስሐ ወደ እግዚአብሔር ተመለስ ኃጢአትን ሁሉ ጥላ የእግዚአብሔርን ፈቃድ ፈጽም በሕይወት ሳሉ እንደሚገዙለት ሰዎች እግዚአብሔርን በመቃብር የሚያመሰግነው ማን ነው የሞተ ሰውን ግን ንስሐ እንደ ኢምንት አለፈ በሕይወት ሳለ ደስ እያለህ እግዚአብሔርን አመስግነው የእግዚአብሔር ቸርነቱ ብዙ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሰው ሁሉ በሕይወት ጸንቶ መኖርን አይችልምና ይቅር ይላቸዋል። ከፀሐይ የሚነፃ ምን አለ? እሱ ስንኳን ያልፋል። እንዲህ መሆን ሳለ ደማዊና ስጋዊ ክፉ ነገርን ያስባል። እሱ ግን የሰማይን ምጥቀት ያውቃል። ሰው ሁሉ ግን አመድ ትቢያ ነው።